የቀድሞ ዲያቆን ያሁኑ ፓስተር ትዝታው ሳሙኤል ከረጅም ዓመት የስደት ቆይታ በኋላ ወደ አገር ቤት ስገባ የተደረገለት አቀባበል ትዝታው ሳሙኤል እነ በጋሻው ዘርፌ በአንድ ወቅት ነበር ከኦርቶዶክስ ተዋሕዶ ቤተ ክርስቲያን የወጡት። ከዛም አብዛኞቹ ደግሞ ወደ ታድሶ በመግባት ነበር አገልግሎት የጀመሩት። ትዝታው ሳሙኤል ግን ወደ ውጭ ሀገር እንዳለና በውጭ ሀገር ሆኖ በተለያዩ ሶሻል ሚዲያ ፕላትፎርሞች እየቀረበ አገልግሎት ሲያገለግል እንደነበረም ነው የወጡት መረጃዎች የሚያሳዩት። በጋሻው እንደምታወቀው እዚሁ አገልግሎት ላይ እንደሆነ የአደባባይ መረጃዎች ናቸው። ታዲያ ዛሬ አቀባበል ካደረጉለት መካከል የረጅም ጊዜ ወዳጁና መንፈሳዊ ወንድሞ በጋሻውም አቀባበል እንዳደረገለትና የተለያዩ የፕሮቴስታንት እምነት ተከታዮች ዋና የተባሉት የቃል መጽሐፍ ቅዱሳዊ ዙሪያ ትምህርቶችን የሚሰጡት አቀባበል እንዳደረጉለት የደረሱን መረጃዎች ያሳያሉ። ሚኪ ነኝ ከሚኪታ ቦርንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።